ተከራካሪዎች ያነሱት ምንድን ነው? ከመቶ በላይ ያሉ ፖለቲካ ፓርቲዎች በራሳቸው የሕዝብን ድምፅ የሕዝብን ፍላጎት የሚከፋፍሉ ናቸው እንጂ በራሳቸው እንደው ግልጽ የሆነ ርዕዮተ ዓለም ይዘው ግልጽ የሆነ ማሳመኛ ይዘው ግልጽ በሆነ አግባብ የማህበረሰቡን ፍላጎት ሊያረኩ የሚችሉ አይደሉም ምርጫ በመጣ ጊዜ የሚፈለፈሉ ሊሆኑ እንደሚችሉ በሚታመን ደረጃ ነው ያሉት። ሶ መንግስት ይሄንን ለማስታረቅ በራሱ ችግር አይሆንበትም ወይ? በዛ ላይ በብሔር መከፋፈላቸው በራሱ ልዩነት ነው፣ ወደ አንድ ለመምጣት ችግር ሊያመጣ ይችላል እና እንደነዛ አይነት ነገር መታረቃቸው የመድብለ ፖለቲካ ፓርቲ ስርዓትን ለመገንባት በራሱ ሁነኛ መፍትሄ ሊሆን ይችላል እንጂ መንግስት ጋር ችግር የለም ይላሉ። ምን ይላሉ እርስዎ? እንግዲህ በዴሞክራሲና መድበለ ፓርቲ ስርዓት ውስጥ ትልቁ ነገር የዶሚናንት ፓርቲ ወይም ደግሞ የአንድ የፖለቲካ ፓርቲ የበላይነት የሚከስምበት ስርዓት ነው። ወይም ደግሞ ፕሮፖርሽናል ሪፕሬዘንታቲቭ ወይም ደግሞ የተመጣጣይ ውክልና የምንላቸው ነገሮች የብዙሀን ድምፅ የሚሰሙበት እና የምርጫ ደግሞ ስልጣን የሚያዝበት ስርዓት ነው ማለት ነው። በተለይ ደግሞ እንደ ኢትዮጵያ ብዙ ብሔር ብሔረሰቦች ያሉባት ሀገር በተገኘው ድምጽ ልክ ሁሉም ድርሻውን ማግኘት ይኖርበታል። ፖለቲካ ፓርቲዎች በዲሞክራሲ ስርዓት ውስጥ የትኛውም ሀሳብ ሊንሸራሸር ይገባል። ትልቁ ነገር መገለጫው በዲሞክራሲ በምና መድብለ ፓርቲ ስርዓት ውስጥ በብሔርም ይደራጁ በክልልም ይደራጁ በየትኛውም አግባብ ይደራጁ የመድብለ ፓርቲውን ሁኔታ የሚቀንስበት ሁኔታ የለም። ዋናው ድምጽ ሰጪው አካል እነሱን የሚመርጥበት ማለት ማለት ሁለትና ከዛ በላይ የሆኑ ፖለቲካ ፓርቲዎች የመንግስትን ስልጣን ለመያዝ እድል ሲኖራቸው ነው። በብሔር ከተደራጁ እነዚህ ፓርቲዎች እነዚህ ፓርቲዎች የመንግስትን ስልጣን የመያዝ በሀገር ደረጃ ሀገር አቀፍ ፓርቲዎች ስላልሆኑ የመንግስትን ስልጣን የመያዝ እድል የላቸውም። እንደዚህ ከሌላቸው መድብለ ፓርቲ ስርዓት አይደለም። አንተ ቅድም እንዳልከው የአውራ ፓርቲ ስርዓት ነው። አንድ መንግስት ስልጣንን በተደጋጋሚ የሚይዝበት እና አብዛኛው ፖለቲካ ፓርቲ ምርጫን ብቻ የሚያሞቅበት ስርዓት ነው እሱ። መድብለ ፓርቲ ለማለት ግን እነዛ ተፎካካሪ ፓርቲዎች የመንግስትን ስልጣን መያዝ መቻል አለባቸው፣ እድል ሊኖራቸው ይገባል። አሁን ባለ ሁኔታ ግን ይህንን እድል ያለው ፓርቲ የለም ነው ውስን አገር አቀፍ ፓርቲዎች ስላሉ ማለት ነው። አመሰግናለሁ። አሁን በሀገራችን ያሉት ቢያንስ ወደ 22 አካባቢ የሚሆኑ አገር አቀፍ አገር አቀፍ ህጋዊ በምርጫ ቦርድ የተመዘገቡ አሉ። ወደ 22 የሚሆኑ ማለት ቀሪዎቹ ብሔር ተኮር የሆኑ ክልል ተኮር የሆኑ ፓርቲዎች ናቸው። የሉም ብሎ መፈረጅ አይቻልም። እንግዲህ ህጋዊ እውቅና ተሰጥቷቸው ወደ 22 ኢዜማ፣ ሌሎች ሌሎች ሌሎች የምንላቸው አሉ እኛ ጠንካራ አይደሉም እንላቸው እንጂ እነሱ ጠንካራ የሆኑበት የ97ን ነፃ በአንጻራዊነት የተሻለ እድል በተሰጠበት እኮ አዲስ አበባ ያን ያክል ወንበር የተያዘበት ነው ማለት ነው።